የሃይማኖት መሪዎችም ገብተውበት በውስጥ መስመር ብትጨርሱት መልካም ነው። ፍራኦል አንተም ደውዬ ነግር ያለው ለእሱም በውስጥ ደውዬ ነግሬሃለሁ። አንቺን አደለም፣ ሰው እየተበጠበጠ ነው። የሃይማኖት አባቶች እንደ አንቺ እንትን የምታዋርደን፣ ጂጂ ኪያ ወደ ዘረኝነት አምጠጠሽ፣ የነሱ ሀቅ እንዳይወጣ የልጅቱም የልጁም ሀቅ እንዳይወጣ ወደ ዘረኝነት ከመጣሽ እኮ እኛም እድሜ እሽልክ። በእኛ ጥላቻ የሰከርሽ ሰው ነሽ በእናትሽ አጭበርብሮ ነው የወጣው። ለሕይወቱም ሚያሰጋዋል እያባላቸው ያለው ማወቅ አልቻለክም? አሄጭ፣ ለዚህ ነው ኤርትራዊ ስታስገባ መሀሪ ሲናገረው አንተ ዝም ትላለህ። መሀሪ ሲናገሩ ዝም ትላለህ። አንተ አንተ አንተ ሁሉም ደረቆ። ቆይ፣ ቆይ፣ ቆይ፣ ቆይ፣ ልላስ፣ ልላስ ተውኝ። ስምንት ወር የተቃጠልኩት አለ፣ ልላስበት። ስምንት ወር ገና ለገና ታስገርፊ ነበር። ፌደራል ነበረች፣ ኤቭሪባዲ ኖስ ራሷን ትናገራለች። ፌደራል ነበረች በወያኔ ዘመን። ፌደራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ይሄ ጉዳዩ መጀመሪያ ለዚህ ለመበጣበጥ የመጣው ይች መርዝ ነው። በሚስቴ ላይ አሳያለሁ የኔ ሀብት ማለት ነው። ሚስቴ ላይ ነው መታየት የምፈልገው። ሚስቴና እናቴ ላይ ነው የሚታየው የኔ ሀብት። የኔ ሀብት የሚታየው እናቴ ላይ ነው። ይሄ አሁን ደግሞ ስንት ብር ላስገባላችሁ ሀያ ሺህ ዶላር ላስገባላችሁ አሁን አይናችሁ እያየሁ ስለዚህ የመቄዶኒያ አካውንት ማስገባበት አካውንት አስር ሺ ሰባ ዘጠኝ ሰላሳ ሶስት ሀምሳ ሁለት ሰላሳ አምስት ነው መሰላችሁ ቢንጎ ይሄ ቁጥር የለም ይሄ ቁጥር የኤርሚያስ ደቻሳ ዳባ ነው ቴዲ ለምንድን ነው ሀያ ነገር በውስጥ በኩል ገንዘብ የለኝም ብሎ ሽምግልና የላከው ብር የለኝም ሲል ነበር ገብቼ ተናግሬ ነው ጣውቴ ላይፍ ላይፍ ፕሊስ ይሄን ነገር ከ የሃይማኖት መሪዎችም ገብተውበት በውስጥ መስመር ብትጨርሱት መልካም ነው። ፊራ ለአንተም ደውዬ ነግሬሃለሁ፣ ለእሱም በውስጥ ደውዬ ነግሬሃለሁ። አንቺን አይደለም እህቴ፣ ከይቅርታ ጋር ፊራ ፕሊስ አስተውል። እንደ ጥበበኛ ሰው የነገርኩህን በውስጥም ፕሊስ አቁሙ ብያለሁ። ይሄን ነገር ቢቆም ጥሩ ነው። ወደ አልሆን አቅጣጫ እየሄደ ነው። ሰው እየተረበሸ ነው። ሰው እየተበጠበጠ ነው። የሃይማኖት አባቶች አስገድዳለሁ አይደል ያለኝ። ቴዲን እኔ እጠይቀዋለሁ፣ ተገናኝተን ማለት ነው ቴዲ ጋር ተገናንተን ራሱ ቴዲ ተጋብዞ ስራ ባለበት ነገሮችን እናበርደዋለን። ችግር እኔ ዚራ ለኛ አንቺ አትነግርኝም፣ በደንብ ነው ማቀው ማታቂውን ከኔ በላይ

ጂጂክያ እንግዲህ እንሸቀልበት እያለች ነው። ዮኒ ማኛ ከተለመደው ባህሪ ውጭ ሆኖ ሰላም ቢሰፍን ይሻላል፣ ይረጋጋ፣ ጸቡ፣ የነ ቴዲ እና የፍራኦል ጸብ አያስፈልግም፣ ግርግሩ ይብረድ እያለ ነው። ጂጂክያ ግን ሞቅ ሞቅ ማለት አለበት፣ መቀጠል አለበት ነው እያለች ያለች። በነገራችን ላይ በረጅም ጊዜ ያንን ጉዳይ እናውቀዋለን። ጂጂክያ ወደ ዘረኝነት አምጠተሽ የነሱ ሀቅ እንዳይወቃ፣ የልጅቱም የልጁም ሀቅ እንዳይወጣ ወደ ዘረኝነት ከመጣሽ እኮ እኛም በተምር ምንከ ጆከር የቴምር ጉዳይ አይደለም እኮ አሁን፣ የቴዲ ጉዳይ ነው። የቴምር ጉዳይ አይደለም። የቴምርን ጉዳይ እኮ ነው ያለው አሁንወደዛለኝነት ተወስኖ መደበቅያ ተደርጎ እንደ ጉዳይ ነው የምናወራ የቴምር ጉዳይ ሞቷል። የሜቄዶኒያ ጉዳይ በምንድን ነው የተነሳው? ጨርሰን ጆከር ትላንት ጨርሰን በይቅርታ ፈተን ታርቀን ዛሬ እንደገና አውቆ ቴምርን ይዞ መጥቶ እንዲነሳለት አደረግ ሉክ

ነገራችን እንግዲህ ጂጂክያን ሁሉም እየወረደባት ነው። ሰላም መስፈን የለበትም እያለች እየገፋፋቸው ነው የምትገኘው። ጆከር በአቅሙ እንግዲህ ገብቶ ከዮኒ ማኛ ጋር ሁሉም ሰው እዚህ ጋር የምናገኛቸው እነ ብሪጅስቶንን ጨምሮ እና ኤኬን ጨምሮ ሁሉም አጠቃላይ ከዘረኝነት ይውጣና ጉዳዩ እዚህ ጋር ማድረግ ያለብን ምንድን ነው፣ ወደ ሰላም ሁኔታ እናምጣቸው፣ የሃይማኖት አባቶችን መግባት ካለባቸው ይግቡ ነው እያለ ያለው። አጭበርብሮ ነው የወጣው ለህይወቱም ያሰጋዋል። አሁን ዋኖ ፊ ያለችበትን እና አሁን ችግሩ ምንድን ነው፣ የቴዲን ቃላት አትችሉትም። ቴዲ ማለት ደንበኛ ቅኔ ይዘርፋል። አንተም እንደዛው ዘው ይዞ አንድ ናችሁ ሁለታችሁ፣ እንደዛ ነው ያለው ለዮኒ ማኛ። ግን ይሄ በቃ አላዳመጠው የሚሆኑ ወይ እርጅና ተጫጭኖት አልፎት ይሆን እንዴት እንደሆነ አላውቅም። ይሄ ጥሩ አይደለም። ከአንቺ አላረጅም ገ እየተረጋጋች ትላንትና ያስታረቅናቸው ወንድሞቼ ናቸው። አትግቢያንች አንቺ አላስታረቅሽም። አንቺ አብረሻቸው እንጂ የታረቅኩት እሱ አልታረቅም። አየህ። ቆይ ቆይ ቆይ እሱ እኛም ፈተዋል። እናንተ እንድትታረቁ እንጂ ወደ ሌላ እንድትሄዱ አንፈልግም ከኋላ ሆነን አልኩትኝ

ምንድነው? ነው የሚጨፈረው? ማነው የጨፈረው? ጨፍረዋል። ስለዚህ እኛ ምን ለምን እንደሆነ እኛው ንግግራችን ካንተ ጋር አይደለም። ለምን ሆነ ይጨፈራል ተባለ? ከባለቤቱ ጋር ነው። ፊራ ፊራም ወንድማችን፣ ሁለቱም ወንድማችን ናቸው። ግን እያባላችሁ ያለው ማወቅ አልቻለክማ። ለዚህ ነው ኤርትራዊ ስታስገባ፣ መሀሪ ሲናገሩ አንተ ዝም ትላለህ። መሀሪ ሲናገሩ ዝም ትላለህ አንተ አንተኮ አንተኮ ዮኒ እኛንም ስደበን፣ አዳምጠኝ። እኛንም ስደበን እዛ ቁጭ ብለህ ግን፣ አንድ ሻቢያ ገብቶ ሲናገር ነበር። አታውራ ተቀየረችና አረፈች። ጂጂ ኪያ ስትሳደብና ስትረግጠው የነበረችው ለረጅም ጊዜ እንግዲህ ዮኒ ማኛ እንደ ጓደኛው እኔ ራሱ እስከመጠርጠር ደረጃ ተከፍሎት ነው እስከሚያስብል ደረጃ እንግዲህ ዮኒ ማኛ ሲደግፈው ነበር የነበረው ሙሉ ጉዳዩን እንግዲህ ጥፋቱ ወደሱ እያዘነበለ በነበረበት ጊዜ የቴምርም ጉዳይ ሙሉን ወደሱ ነበር ሲደግፍ እናም በዝምታ ሲያልፍ የነበረው እና እንግዲህ እዚህ ጋር ደግሞ እንዳ ዲስ መታ ጂጂኪያ ስገይን ተችዋል። በጣም እያለች ድፍድፍ እያለች ነው ከማኛ ጋር ሌላ አሸማግ የሆኑ አርፎታል። እንግዲህ ፍራኦል ኢቲቻ በራሱ ጉዳይ መጣ። ከዚህ ጋር ከዚህ ጎን ለጎን ማህበረሰቡ ምን ይማር? ብሔር ብሔረሰቦች ምን ይማሩ? ምን አገኙ? ትልቁ አጀንዳ ያ ነው። ወደ ዘር እየሄደ ነውና እያየው ነው። አሁን ለምሳሌ እኔ ጋር ብትመጣ እነ ጂጂም እንዳሰቡ አላውቅም፣ እየጠመዘዙ ነው ነገሩና እኔ ባስማማችሁ የሚደረገው ነገር እሱም ያለው ነገር አስገብቶ እናንተ ማስገብታችሁ ሰላም ቢመጣ ይህን ነው። ሰባት መቶ ሺ ያለው እሱ ያስገባል፣ እናንተም ታስገባላችሁ። ከሆነ ደብዳይ ግን እንትን ጋር ያለው ደውሎ እየጠየቀው ነው። መቄዶኒያ ደውያለሁ አንድ ጥያቄ ጠይቅ። ይሄ ተጀምሮ እስኪጠናቀቅ ድረስ በስህተት የብሔር ስም ሲጠራ ሰምተሃል? በጭራሽ የለምህዝብ ያቀ በስህተት የብሔር ስም ጋር የለም ግን እዛ ዋኑፊ የምትባል ፖለቲከኛ ገብታለች። ጂጂ ገብታለች። በጉዳዩ ላይ ያልነበሩ ሰዎች ናቸው ገባ። በጉዳዩ ላይ የነበሩ ሰዎች ሲከታተሉ የነበሩ ሰዎች ገብተው ቢሆን አሉማ። እኔ እጃው መናገር ፈልጋለሁ ምን አገባኝ ገባ። ለምን መሰለህ ምን አልነበሩበትም በቦታው አልነበሩም። ምንድን ነው እሷ አሁን ወደ ዘሮዳ ኦሮሞ ስለሆንክ ነው እንደዚህ አይነት ቁማር የምትጫወተው? እሷ ሁልጊዜ የምትወስደው አስቀያሚ ነገር አለ። ማህይም የዮኒ ማኛ እንግዲህ ሌላ ሌቭል ነው። አላቅም መች ተከርብቶ እዚህ ጋር ብሔር ያንዱን ብሔር ደግፎ እንደሚራገጥ አናቅም ግን እዚህ ጋር እስካሁን ድረስ የሚናገረው ነገር ኢንተረስቲንግ ነው ለእኔ። ዛሬ ላይ እያስደነቀኝ ነው ካይ እንደሆነብኛል ዛሬ ምክንያቱም ከዘረኝነት አስተሳሰብ ወተን ነገሮችን በሰከነ መንገድ እንፍታቸው፣ ወደ ጉዳዩ ቱ ዘ ፖይንት እንይዝ ነው እያለ ያለው እንግዲህ ዮኒ ማኛም ደረቆ ቆይ ቆይ ቆይ ቆይ፣ ልላስ ልላስ ተውኝ፣ ስምንት ወር የተቃጠልኩት አለ፣ ልላስበት ስምንት ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። ስምንት ወር ልላስበት ልላስበት፣ እንዲህ ንሳ ገባት አለው፣ ልሳለሁ እለሳለሁ ንሳ ገባል ነይ ነይ ነይ ነይ። ቴምር ደረቆት ቴምር ደረቆት። ስለ አንቺ ትራክ ዮኒ ማኛ ምን አገባው? እስቲ ንገሩኝ እናንተ። እሷ ትራክ ገዛች አስር ሺህ ዶላር አስቀነስኩላት። ዮኒ ማኛ ምን አገባው? ምን አገባው? በአማራነት ላይ አጠቁኝ። ኦ ፌደራል ሆነሽ አማራን ስታስጨረሻ አልነበር እንዴ አማራን ስታስሪ ወሸላ ስታስጎትች አልነበረሽ እንዴ? ኦ አማራነትሽ ተሰማሽ አሁን። እኔ ለአማራ ስጮ አንቺ አማራን ታስገርፊ ነበር። እኔ ለአማራ ስጮ ለአማራ ድምፅ ሲሆን አንቺ የአማራን ወሸላ እያስጎተች ታስገርፊ ነበር። ፌዴራል ነበረች። ኤቨሪባዲ ኖስ እራሷን ትናገራለች። ፌዴራል ነበረች። በወያኔ ዘመን ፌዴራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ጌታ መስከረኝ ፌደራል ምን አይነት ነበር? ኢትዮጵያ ላይ በጣም የተፈራ የምትንቀጠቀጥለት ነበር ፌዴራል። አንቺ ደ አንቺ የደረቅሽ አሮጊት እና አሁን ትራክ ትራክ እያልሽ የምታብጂው ከ200 ሺህ ዶላር 12000 ዶላር ገብተሻል። ነገ ደግሞ ባዶ ትገቢያለሽ። አየሽ አይደለ ሀብታም ነኝ ሰርቼ ነው የምኖረው ስትይ ከ200 ሺህ ከነበረሽ ብር ዶላር ገብተሻል። ራስሽ ነው ያሳየሽው። አካውንትሽ 12000 ነገ ደግሞ ዜሮ ትገቢያለሽ። ነገ ጎፈንድሜ ሚትገቢያለሽ ለማየት ይብቃል። ኧረ ዮኒ ማኛ አታማርትበት። እንግዲህ እሷ እንግዲህ ያው እግዚአብሔር ሰጠ እግዚአብሔር ነሳ ብላለች። ምንድነው እዚህ ጋር በጣም የሚገርም ነገር ነው አዲስ ነገር ነው የሰማሁት ነው ፌዴራል እንደነበረች ቴምርት ታውቃላችሁ። እንግዲህ በበፊቱ ስርዓት ፌዴራል ፖሊስ ነበረች ነው እያለ ያለውና በጣም የሚገርም ነገር ነው። የተለየ ቡርቀም ሀሳብ አላቸው ብዬ አላስብም። ይሄ ጉዳዩ መጀመሪያ ለዚህ ለመበጣበጥ መበጣበጥ የመጣው ይቺ መርዝ ናት። ያንን ካሰብከው ሌሎች ወዳጆች ላይ ትርፍ ንግግሮች ተናግራቸኋል። ከዚህ በፊትም ተዝናንተናል። አሁንም ግን አትጨምሩት። በነገራችን ላይ እሷ ደግሞ ማለት ነው ተምር ማለት ነው እ ቆየው በጣም ይታዘብ ነበር ከሲሮኝ በህግ ራሱ አይደለም በሚዲያ በህግ ራሱ ተሸናፊ ናት። ያን ደግሞ ሞታ አለ አንተ የዛኔ ነው ማላናግረው ያው በካሽ ነበር አትንቀሳቀስ ነበር። ፊራ በህግ ካልሄደ ከኔ ጋር ያወራም። ከዛ አሁን ይሁን አናወራ ኦልሬዲ እንትን ብሏል። እግዚአብሔር ምስክር አናወራ ያ በጣም መቀመቅ ነው የምትከታት በህግ ከሄደ መርዝ የሆነች ግን ከሄዲና ፊራ ወንድማማቾች ናቸው። አልሰማቸውም ሁለቱም የፈለገ ቢቀባጥሩ አልሰማ ይሁን ይሁን ይሁን አበ ታንክ ኦልሬዲ ተልኮላ ተሪስክሪን ኦርደር ለ5 ዓመት ስሜ እንዳታነሳ ለሁለት ሰው ተልኳል። ዛሬ ማለት አውራና መቀመቅ ትገባለች። ቪዲዮ አድርገ መርዟ እንጂ ሌላ መርዝ የለም ብሮ ይለ ትራኩን የገዛችሁ ተብሎ ራሱ ይሄ እንደዚህ ብሩ ተጽፎላታል። ዝ አየ እንዲህ ለስንት ሰው ዶክመንት አየ ለስንት ሰው ነው። ጌታ ምስክር እዮዳብ ከእሱ ጋር የተጣላ እሱን ለመስደብ የደወለ ሰው እውነቱን ሲያቅ እዮዳብ ተቀየረበት። ይህው ወዳጅ ሆኑ ለጠላት የተባለ ወዳጅ ሆኑ እስቲ ራሳችሁ ፍረዱ አልኩኝ እኮ የማን ትራክ ነው ቶታል ሆኖ አደጋ የደረሰበት ማን የተጎሳቆሎ ዳሜጅ የጠየቅኳት ብር ያ ስንት ብር ነው ይታያቸዋል ታች ላይ ዋን ሚሊዮን ሀቅ ቢኖራት ሀቅ ቢኖራት የሁላ ነገር ይደርስባታል ይደርሳል እስቲ እናንተ ፍረዱ ሀቅ የላትም መርዝ ስለሆነች እግዚአብሔር አይቶ ድምፅ ማቷ። አይ ደግሞ በዚህ መልክ አይደለም እኮ ሀቅ ራሱ ቢኖራት እኮ። ኦፍላይን ነው ጉዳዩን ኦፍላይን ነው የጀመሩት። ፍሪ ማርኬቲንግ ነው። አታለዋትን ራሱ ቢሆን ማለት ነው ሰው ነው ከሳሽና ተከሳሽ ስም ከሳሽ ፍራውን አብዲስ ማብራራት አይጠበቅበት ማለት ይችላል። እንግዲህ ከባድ ሁኔታ ውስጥ ነው የገባችው። ቴምር እንግዲህ ስሙን ጭራሹኑ ብትጠራ አደጋ ውስጥ እንደምትገባና ወይም በህግ እንደምትጠየቅ ነው። ሌላ ክስ አላነሳባትም ግን ሲመስለኝ፣ ያው ከዛ የበለጠ ነገር ላይ የሄደ አይመስለኝም። ግን ከዚህ በኋላ ስሙን የምታጠፋ ከሆነ ራሷን የምታገኘው እስር ቤት ነው የሚሆነው። ነው እንግዲህ እየተባለ ያለው በጣም ከባድ ነገር ነው። ውስጥ ለውስጥ ነገሩን በደንብ ነው ያወሳሰበባትን እንጂ አስቸጋሪ ነው። በት እንዴት ሀብታም እንደሚ እንዴት እንደሆነ አሳያቸዋል። ሀብታም ነኝ ለማለት ቃል ሳልተነፈስ በድርጊት አሳያል። በምንድን ነው ማሳይ? ሳገባ አሳያሉ። በሚስቴ ላይ በሚስቴ ላይ አሳያሉ። የኔ ሀብት ማለት ነው ሚስቴ ላይ ነው መታየት ፈልግ። ሚስቴና እናቴ ላይ ነው የሚታየው የኔ ሀብት። የኔ ሀብት የሚታየው እናቴ ላይ ነው። እናቴ ልዕልት ናት። ደስ ይላል። አየህ እንጂ እኔ ጋር መጥቼ እንዲህ አለኝ እንዲህ ምናምን አለኝ እንዲህ አሽከረክራለሁ እንዲህ አለኝ ብል ምንም ጥቅም የለውም። ሀብት የሚታየው ሀገር ላይ የምትገነባው ነገር ነው፣ በቤተሰብ ላይ የምታደርገው ነገር ኢንቨስት የምታደርገው ነገር ነው የሚታየው እንጂ አለኝ ብለህ ማውራት አለ በማውራት አለ ለምን እሱ ያወራል ታዲያ እኔ እናቱን የሚወድ እንግዲህ ደስ ይላል። ይሄ ምንም የሚካድ ነገር አይደለም። እንግዲህ ሚስቴ ላይ ደግሞ ሀብቴን በበለጠ አሳያችኋለሁ እያለ ነው እንግዲህ ፍራኦል ኢቲቻ ይኸው። አሁን እንደውም ስንት ብር ላስገባላቸው፣ ሀያ ሺህ ዶላር ላስገባላቸው። አሁን አይናችሁ እያየሁ ሊያስገባ ነው። እውነት ነው፣ ከእነዚያ ይሻላል ከሚያደለቀቅና በዛ ፋይናል ይደረግ። ይኸውልህ፣ አይናችሁ እያየሁ አሁን ሀያ ሺህ ዶላር ላስገባላቸው። በቃ በዛ እናረጋግጥልን፣ በቃ አለቀ። አትሊስት የተወሰነ ነገር ገብቶላቸዋል ለነሱ ሌላ አንዱ ውሸት የሚያዝበትን ሀያ ሺህ ዶላር አስገብቻለሁ ብሏል። እስኪ ሰውዬውን ጠይቀው፣ የለም ቼክ እያረኩኝ ነው ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው የምነግራችሁ። ቤተኛው አካውንት ቼክ እያረኩኝ ነው ብሏል። ካላመናችሁ እኔ በዚህ ጋር ሌላ ነገር እየተወራ ነው ደግሞ ያሳያል። ስለዚህ የሜቄዶኒያ አካውንት ማስገባበት አካውንት አስር ይሄ ቁጥር የኤርሚያስ ደቻሳ ዳባ ነው የንግድ ባንክ። ሁላችሁም ይህን ቁጥር በንግድ ባንክ ውስጥ አስገብታችሁ ትራንስፈር ላድርግ ብትሉ ሞክሩት፣ አምስት ዶላር ወይ አምስት ብር ሞክሩት። ለኤርሚያስ ደቻሳ ዳባ እንደምትልኩ ይነግራቸዋል። ስለዚህ በሌላ አባባል ሁለት ሚሊየን የኢትዮጵያ ብር እኔና ዮናስ ብንልክ ኤርሚያስ ደቻሳ ዳባ የግል አካውንት ውስጥ ይገባል ማለት ነው። ኤርሚያስ ደቻሳን ባለሀብት በስልክ ስናናገራቸው የተረበተበቱትን መርበትበትን እኔ ነኝ የማውቀው። በጣም ሲስተም እኛ በሲስተም በሴት ድምፅ ነገር ናቸው። ምናልባት እኔ ከሆንኩ ሊያውቁ ይችላል፣ ወይም ደግሞ ሴት ሲሆ ሴቶች ጠበሚች ናቸው ነው የሚለው። ማለት አንተ ትፈርዱናላችሁ የእናንተ ተራ ነው። ይሄን ጉድ ምን ታዘባችሁ? አሁን እኩል ነው ያለ እንደዚህ እኔ በዚህ ሌቪል ዋሽቻ አላውቅም በህይወት ዮኒ ቶሮንቶ መንገድ እየተረገጠችበት ያለው ጉዳይ ነበረ። ያው እንግሊዝኛ አችልም በሚል እንዳልኩት የቻሌንጅን ጉዳይ በተመለከተ የመጨረሻችን ልበልና ወጣለው። የቻሌንጅን ጉዳይ በተመለከተ ቴዲ ሃዋሳ የፈለጋችሁት ሰው ጋር ገንዘቡን ያስገባል። ሰውየው ገንዘቡን የሚያስገባው ፍራኦል እቲቻ ዮኒ ቶሮንቶም እንደዛ ያደርጋል። ፍራኦል እቲቻ 7000 ዶላሩን ሜቄዶኒያ ልኮ መግባቱን ስናረጋግጥ አዎ ገብቷል ሲለኝ ቢኒያ አው ገብቷል ሲለኝ ኖት ብርሃኑ የሚባለው ኖት የጓደኛው የሰፈር ልጅ ነው ነው። እናንተ ተጠንቀቁ፣ ተጠንቀቁ፣ በጣም ተጠንቀቁ። ሶሻል ሚዲያ ላይ ችግ በጣም ተጠንቀቁ። አንድ ጉርሻ ከሀገሮሻቸቸው አገር የሚሸጡ ሰዎች ያሉበት ነው። አይደለም የሴቶችን ሀቅ ኮፍያ ከወረወራቸው ዘው ር ዝም ብለው አስር አበባ አከታተለ ከላክ በቀቀሉ የሚሉ ሰዎች ያሉበት ነው። መርህ የሚባል የሌላቸው ናቸው አብዛኞቹ፣ ሁሉንም እያልኩኝ አለ። እናንተ የራሳችሁን ግንዛቤ ውሰዱ። ከዚህ ከወጣ በኋላ ከቴዲ ያናት በጌታ ፍቅር ትወርዳለህ። እኔ በሌለውበት ስሜ ሲጠራ ካያችሁ በኮመንት ቴዲ ምን ያርጋችሁ። ይሄ ነው መሪ ቃላችን፣ ሁላችሁ ቴዲ ለምንድን ነው አያና ጋር በውስጥ በኩል ገንዘብ የለኝም ብሎ ሽምግልና ይላከው። ብር የለኝም ሲል ነበር። አሁኑኑ እነሱ ልብ ካላቸው አሁን ሀያ ሺ ዶላር ያስገቡ። አሁን እኔ አስገባ ነው በሱ አድርጌ አላስማማም። አሁን ያስገቡስ፣ አሁን ይውለን አምስት ደቂቃ ምናምን አለ አፑ አለ አፑ ዳውንሎድ ያድርጉና፣ አሁኑ ነው 20 ሺ ዶላር አስገባ። ወንድ ነው ሱሪ ፍራውን ፍራውን። እሱ ብቻ አይደለም አንድ መታወቂያ ያለበት ነገር አለ። አሁን እንዲሆን ማለት ነው። አንደኛ በግለሰብ አካውንት መቶ ሚሊዮን ብር ሊገባ አይችልም። ሁለተኛ እዚህ ጋር ሰባት መቶ ሺህ ዶላር በአንዴ አይችልም ግልጽ መልስ ማለት ነው። ኢንተርኔት ላይ ሰርች ልታደርጉ ትችላላችሁ። እዚህ ጋር አድማጭ ተመልካች ማለት ነው አንድ ሰው በዶኔሽን አስፈቅዶ ዋየር ትራንስፈር ካደረገ አትዋንስ 700 ሺ ዳላር በአንድ ቀን ትራንስፈር ማድረግ ይችላል። ይህ ፋክት ነው። ገብቶ መታየት የሚችል ሪዘናብል ነገር ነው። ቴዲ አሁን የፈለገው ምን መሰለህ? እቺ አስገቡ ተብለው ገንዘብ የላቸው እናስገባለን ብሮ ፕሮሚስ ገቡ እንጂ ያቺ ገንዘብ የሌለውን ነገር ለማጠፍ ፍራኦል ላይ እኔ አካውንት ላይ አይደለም የሚገቡ ሜቄዶኒያ ብለው አካውንት ቼክ አድርጎ ማስገባት ይችላሉ። ገባ ቴዲ ሃዋሳ ሽምግልና ልኳል እያለ ነው ፍራኦል እቲቻ ምን ማለት እንደሚቻልና ምን እንደሆነ ከጀርባ እየተካሄደ ያለው ነገር አናውቅም። እኔ ያልኳቸው ሜቄዶኒያ አስገቡ ነው እንጂ እኔ ማስገባበት አካውንት ለምሳሌ ይሄ ተሰጥቶኛል ነው ያልኩታል። አስገቡ ነው ያልኳቸው መቄዶኒያ ብሎ ነው የሚያስገቡት እነሱ በፈለጉት ያስ እዚህ ላይ ያልካቸው ይሄ ነው ቁጥሩ ብለን ያልካቸው ብሮ እኮ ቁጥሩን ብል ያውቁታል፣ ይፈልጉታል። እኔም ገና አላስገባው ይሄ ቪዲዮ እንትን ስትላቸው ምን መሰለ የሚለው እኔ በሁለታችሁም በሰማሁት ነው የምናገረው። እዚህ ጋር በማየው ነገር ምንድን ነው እዚህ ጋር ባለው ምን ይላል መሰለ አንተ አንተ ባልከው በዚህ አካውንት ነው የመቁደነ አሁን አስገቡ፣ እኔም ሰባት መቶ ሲሆን አስገባለሁ ብለህ አልካቸው። እነሱ ደግሞ ያው ያሉትን እንትን አለዋል ከመቄዶኒያ ራሱ እንትን እያሉ ቼዝ ባንክ እየከፈተ ነው። እዚ ጋ አትክፈተው እያደረግን ያለ ነው አሁን። ትራንስፈር አይደለም። ቴዲ ሚዩት ላይ ነህ። ቴዲ ሚዩት ላይ ነህ። ግን አንተ ያልከውን እኮ ነው እያልኩ። አንድ ጥያቄ እንጠይቅህ። እኔ ሬዲ ሆኜ አካውንት ይዤ መጣሁ። እነሱ ሬዲ ሆኖ ለምን አካውንት ይዞ አልመጡም? ትክክል እሱን እስማማለሁ እኮ ኦኬ። እኔ ሬዲ ሆኜ አካውንት አመጣው አይደለ? እኔ ሬዲ ሆኜ አካውንት ጠይቄ ይዤ መጣው፣ የተሰጠኝን አካውንት ይዤ መጣው። ግን ለመላክ ሳስገባ ስም መቄዶኒያ ካላለ መቄዶኒያ ማይ ከሆነ ሆልድ አድርገዋል። ምክንያቱ ነው እዛ ጋር እነ ቴዲ ሃዋሳም እያለው ያሉት የተናገረው የነበረው አካውንት የሌላ ሰው አካውንት ነው። እሱን አካውንት ላይ አናስገባም ማጭበርበር ነው እያሉ ነው። እሱ ግን ከሜቄዶኒያ ይሄ ተሰጥቶኛል ይሄ አካውንት ብሩን ላስገባ ስል ደግሞ ቼክ ማድረጌ አይቀርም ነው እያለ ያለው ያን ቼክ አድርጌ መቄዶኒያ ማይል ከሆነ ብሩን አላስገባም ነው እያለ ያለው።